ከትናንት ማታ የተካሄደው አርሰናልና ዌስትሃም ውድድር የፕሪምየር ሊግ ተጫዋቾችና ጨዋታው አጠቃላይ ተቆማ። ውድድር አጠቃላይ ውጤት ትናንት ማታ በኤምሬት ስታዲየም የተካሄደው የፕሪምየር ሊግ ውድድር ላይ አርሰናል 2 ዜሮ በሴተርናማ ደረጃ ተገብሯቸው ዌስትሃምን አሸነፍ። ከውድድሩ ታዋቂ ግቦች ክቲያን ራይስ ዴኳይን ራይስ በፊል ግብ አድርጓቸው ቡከ ሳካ ብሄቃዮፍ ሳያቅያ በፔናልቲ ግብ ተጨምሮ ውድድሩን አፈቀረ። ይህ ድል አርሰናልን በበለጠ ግምት በሊጉ በላይ ያስቀምጣል። ደያ ጋርዲየን የጨዋታው የጨዋታው ፕሮሴስና ተውሳት ቤተ አርሰናል በመጀመሪያ እጅግ የተበሰበሰ ተጫዋቾች እና የተቆማው መቆጣጠሪያ እየደረገ ይመስል ነበር። በመጀመሪያ ጊዜያዊ የትስር እንቅስቃሴዎች እየተፈጸመ ነበር።

እንዲሁም ራይስ በፊት ግብ ያደረገው ሆኖም በመጨረሻ ጊዜ ከሚገባ በታች በቴክኒክ ችግር ሲወጣ ተተው። ይህ ሁሉ ተመክሮ አርሰናል የተለዋዋጭ አብዛኞቹን ተጫዋቾች በመረጃ ማስተናገድ እንዲያበረታት አስፈላጊ ነው። ከዚህ በፊት በቀጣዩ ፕሬምየር ሊግ ጨዋታዎች ላይ መተውላቸውና ላይኛው የውጤት ቦታ መጠበቅ ይኖርባቸዋል።